አሰላሙ አሌይኩም ወራህመቱላሂ ወበረካቱ የኢትዮጵያ ቤተሰቦቻችን እንዴት ናቸው? እያሰላመን አልሐምዱሊላህ። ዛሬ ደግሞ በአዲስ ቪዲዮ ብቅ ብለናል። ዛሬ ጨዋታ ደግሞ ለየት ያለ ነው ማለት ነው። ምን መሰላችሁ፣ እዚጋ ፍራፍሬ ያለ እዚ ጋ ፍራፍሬ ያለ ማለት ነው። ላይ ይታያችሁ ይችላል፣ ካሜራው ሩቅ ነው ስልክ ስለሆነ ማለት ነው። እና ምን መሰላችሁ፣ እዚ አድርግና ሰህን እንደፋበታለሁ ማለት ነው። ከዚህ ጋር ሶስት ሳህን አለኝ። ሳህን ደፋበት እና ሽንኩርትም አለ ቃሪያም አለ ሁሉም አለ ማለት ነው። ከዚያ ያንን በአፉ ደፋበት ያለው ከዛ ይብሮ ይመርጣል። እኔም እኔ እመርጣለሁ የቱ እንደሚደርሰው አላውቅም። የራሱ ዓይኑን ጨፍኖ ነው አለሁ መጨፍኛው የደረሰውን ይበላል ማለት ነው። መጨፍኛ ያመጣለሁ ነው። አንተን ትምህርት አዘጋጅ ማለት ነው።

እንዴት እንዴት አድርጎ ተደረገው? ወይ የሆነ ጨነቀኝ ፍልት ወር ወሮ ነገር አለ? ነው?

ሽንኩርት ሽንኩርት ሽንኩርት፣ አይ አይ አይወድም ሽንኩርት በጭራሽ። እንዲያውም አታርጊ ብሎኝ ነበር ወላሂ፣ ላደርግ ስል ማለት ነው። አታርጊ ስል ይቅርብ ብሎኝ ነበር።